ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማቸው ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሳብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ፣ እግር ኳስ ከእግር ኳስነቱ አልፋም በፍቅር እያጣመረቻቸውን ሁለት ተጫዋቾች የፍቅር መንገድን ላስቃኛችሁ ወደድኩን። አብራችሁን ቆዩ። ዳግላስ ሉዊዝ ከአሁን በፊት በአስቶንቢላ በሲቲ እንዲሁም በጂኖራ እና አሁን ደግሞ ጁቬንቱስ የምናቀው ድንቅ የአማካይ ስፍራ ተጫዎች ነው። አሊሻ ዲቦራ ካሁን በፊት ዌስታም ኤቨርተን እና እንዲሁም በስዊዘርላንድ ብሔራዊ ቡድን አሁን ደግሞ በጁቬንቱስ የምናቃት የአጥቂ ስፍራ ተጫዋች ነች። እንዲህ ትላለች። ሁለታችን ፕሮፌሽናል እግር ኳስ ተጫዋቾችን ለየት የሚያደርጉን ባለቤቴ ከፍተኛ ደመወዝ ይከፈለው፣ የእኔ ግን ዝቅተኛ ደመወዝ ይከፈላል። ሆኖም ከእግር ኳስ ውጪ ሌላ ስራዎችን አከናውናለሁ ቤቴ ውስጥ የሚሰሩ ስራዎችን እሰራለሁ። ምግብ ማብሰል ካለብኝ ምግብ አመስላለሁ ስትልም ትደምጣለች። ዳግላስ ሉዊዝ እንደ አውሮፓውያን አቆጣጠር ጥቅምት 2022 ከአርሰናል የዝውውር ፍላጎት ከተነገረ በኋላ የዝውውር መስኮቱ መጠናቀቁን ተከትሎ ሉዊዝ ከአስቶንቪላ ጋር የአዲስ የረጅም ውል ተስማምቷል። በሜይ 23 2023 ሉዊዝ በክለቡ የውድድር ዘመን መጨረሻ ላይ የወቅቱ ደጋፊዎች ተጫዎች እና የምርጡ ተጫዎች ተብሎ መመረጥም የቻለ ድንቅ ተጫዎች ነው። በ2023 እና 2024 የውድድር ዘመን በሁሉም ውድድሮች በ53 ጨዋታዎች ላይ 10 ጎሎችን እና 10 አሲስቶችን ማስመዝገብ የቻለ ተጫዋች ነው። እንደ አውሮፓውያን አቆጣጠር ሰኔ 30 ቀን 2024 ዳግለስ ሉዊዝ ከጣሊያኑ ክለብ ጋር የአምስት 5 ዓመት ኮንትራክት መፈራረም በ50 ሚሊዮን ክፍያ እና በ1.5 ሚሊዮን ፓውንድ ተጨማሪ ክፍያ የሴሪያውን ጁቬንቱስን መቀላቀል የቻለ ተጫዋች ነው። ባለቤቱ ሌማን የከፍተኛ ፕሮፌሽናል ስራዎች የጀመረችው በስዊዘርላንድ ክለብ ቢኤስሲ ያብ በ17 ዓመቷ ነው። በመጀመሪያም የውድድር ዓመት ኤፍሲ ስታድ 3 ለ0 ባሸነፈችው በጨዋታ ባርኔጣም ማስመዝገብ ችላ ነበር። በዚያን የውድድር ዘመን ለቡድኗ ዘጠኝ ግቦችን ከፍተኛ ግብ አስቆጣሪ መሆንም ችላ ነበር። በክለቡ ቆይታ በ52 የሊግ ጨዋታዎች 25 ጎሎችን ማስቆጠር ችላለች። በጁላይ 6 2024 ሌማን እስከ 2027 ድረስ ኮንትራት መፈረም የጣሊያኑን ጁቬንቱስ ተቀላቀለች። በ2024 25 የሴሪያው ዘመን የመክፈቻ ጨዋታ ከሳሱሎ ነው ጋር የመጀመሪያውን ጎል ማስቆጠርም የቻለች ደንቅ ተጫዋች ነች። አሊሻ ዲቦራ ሌማን እንደ አውሮፓውያን አቆጣጠር ጃኑዋሪ 21 1999 ተወለደች። ለሴሪያው ክለብ ጁቬንቱስ እና ለስዊዘርላንድ ብሔራዊ ቡድን የፊት ለፊት ተጫዋች ሆና መጫወት እና የስዊዝ ፕሮፌሽናል እግር ኳስ ተጫዋች መሆን ቻለች። ብራዚላዊ የእግር ኳስ ተጫዋች ዳግላስ ሉዊዝ ከ 2021 እስከ 2022 ከአስቶን ቪላ ተጫዎች አሊሻ ሊማን ጋር ግንኙነት ነበሩ። በኖቬምበር 2022 ግን ሁለቱም ባል በመሃል በተፈጠረ ችግር መለያየት ችለው ነበር። ነገር ግን ከአንድ ዓመት በኋላ ታረቁና አብረው መሆንም ችለዋል። በ2021 ሁለቱም አስቶን ቪላን የተቀላቀሉት ዳግላስ ሉዊዝና አሊሻ ሊማን መጠናናት ጀመሩና ግንኙነታቸውንም ይፋ ማድረግ ቻሉ። ዳር 2022 ጥንዶች ተከፋፈሉና ሌማን መለያየታቸውን በማህበራዊ ሚዲያ አሳወቀች። 2023 ከተከፋፈሉ ከአንድ ዓመት በኋላ እንደገና ድጋሜ ታርቀው ከዚያን ጊዜ ጀምሮ አብረው መሆንም ችለዋል። 2024 ሁለቱም ሉዊዝ እና ሌማን ወደ ጁቬንቱስ ማዘውራቸውን ያረጋገጡበት ሲሆን ይህም ከእግር ኳስ ታሪክ ብርቅዬ የጥንዶች ውውር አድርጓቸዋል። ይህም የግል ሕይወት እጅግ በጣም የሚገርምና ሙሉ የእግር ኳስ ቤተሰብ የሚያስደንቅ ሆኖ መዝለቅ ችሏል።